ጸጋ ይብዛላችሁ እንግዲህ ጌታ እየረዳን የመጽሐፍ ቅዱስ ንባባችን መስከረም አንድ ዘፍጥረት አንድ ራእይ 22 ጳጉሜ አምስት ብለን የጀመርነው ንባባችን ዛሬ 36ኛ ቀኑ ላይ ደርሷል የምናነበው የእግዚአብሔር ቃል ክፍል ደግሞ ከዘሌዋውያን 22 እስከ 24 ድረስ ያለውን ነው ማለት ነው ከኔ ጋር አብረን እናንብብ በጌታ በኢየሱስ ስም አነባለሁ ምዕራፍ 22 እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለእኔ ከሚቀድሷቸው ከቅዱሳን ነገሮች ራሳቸውን እንዲለዩ የተቀደሰውንም ስሜን እንዳያረክሱ ለአሮንና ለልጆቹ ንገሯቸው፣ እኔ እግዚአብሔር ነኝ። እንዲህ በላቸው ማናቸውም ሰው ከዘራችሁ በትውልዳችሁ እርኩሰት ያለበት የእስራኤል ልጆች ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርብ ያ ሰው ከፊት የተለይቶ ይጥፋ፣ እኔ እግዚአብሔር ነኝ። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰው አይብላ ከበድንም የተነሳ እርኩስ የሆነውን ወይም ዘሩ ከእርሱ የሚፈስበትን የሚነካ ወይም የሚያረክሰውን ተንቀሳቃሽ ወይም በሁሉ አይነት የረከሰውን ሰው የሚነካ እነዚህን ሁሉ የሚነካ ሰው እስከ ማታ ድረስ እርኩስ ይሆናል። ገላውን በውሃ ካልታጠበ ከተቀደሰው አይብላ። ፀሐይም በገባች ጊዜ ንጹህ ይሆናል። ከዚያም በኋላ እንጀራው ነውና ከተቀደሰው ይብላ። በእርሱም እንዳይረክስ የሞተውን አውሬ የሰበረውን አይብላ። እኔ እግዚአብሔር ነኝ። ቢያረክሷት እንዳይሞቱ ስለ እርሷ ኃጢአትን እንዳይሸከሙ ሕግን ይጠብቁ። የምቀድሳቸው እኔ እግዚአብሔር ነኝ። ልዩ ሰው ከተቀደሰው አይብላ። የካህኑም እንግዳ፣ ደመወዝተኛውም ከተቀደሰው አይብላ። ካህኑ ግን በገንዘቡ ባሪያ ቢገዛ እርሱ ይብላው፣ በቤቱም የተወለዱት ከእንጀራው ይብሉ። የካህንም ልጅ ከልዩ ሰው ጋር ብትጋባ እርሷ ከተቀደሰው ቁርባን አትብላ። የካህን ልጅ ግን ባሏ ቢሞቱ ወይም ብትፋታ ልጅም ባይኖራት በብላቴንነቷ እንደነበረች ወደ አባቷ ቤት ብትመለስ ከአባቷ እንጀራ ትብላ። ልዩ ሰው ግን ከእርሱ አይብላ። ማናቸውም ሰው ሳያውቅ ከተቀደሰው ቢበላ አምስተኛ እጅ ጨምሮ የተቀደሰውን ለካህኑ ይስጥ። የምቀድሳቸው እኔ እግዚአብሔር ነኝና ከተቀደሰው በበሉ ጊዜ ኃጢአትና በደልን እንዳይሸከሙ ወደ እግዚአብሔር የሚያቀርቡትን ከእስራኤል ልጆች ዘንድ የተቀደሰውን ነገር አያርክሱ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ለእስራኤልም ልጆች ሁሉ እንዲህ ብለህ ንገራቸው፣ ከእስራኤል ቤት ወይም ከእናንተ መካከል ከሚቀመጡ እንግዶች ማናቸውም ሰው ስዕለቱን ሁሉ በፈቃዱ የሚያቀርበውንም ሁሉ ለእግዚአብሔር ለሚቃጠል መስዋዕት የሚያቀርበውን ቁርባን ቢያቀርብ ይሰምርላችሁ ዘንድ ከበሬ ወይም ከበግ ወይም ከፍየል ነውር የሌለበትን ተባቱን አቅርቡ ነገር ግን አይሰምርላችሁም እና ነውር ያለበትን አታቀርቡ። ማናቸውም ሰው ስዕለቱን ለመፈጸም ወይም በፈቃዱ ለማቅረብ የደህንነትን መስዋዕት ወይም በሬን ወይም በግን ለእግዚአብሔር ቢያቀርብ ይሰምርለት ዘንድ ፍጹም ይሁን፣ ነውርም አይሁንበት። እውር ወይም ሰባራ ወይም ጉንድሽ ወይም የሚመግል ቁስል ያለበት ወይም እከካም ወይም ቋቁቻም ቢሆን እነዚህ ሁሉ ለእግዚአብሔር አታቀርቡ። እነዚህንም ለእሳት ቁርባን በመሰዊያው ላይ ለእግዚአብሔር አታሳርጉ። በሬው ወይም በጉ የተጨመረበት ወይም የጎደለበት ነገር ቢሆን ለፈቃድ መስዋዕት ማቅረብ ትችላለህ፣ ለስዕለት ግን አይሰምርም። የተሰነጋውን ወይም የተቀጠቀጠውን ወይም የተሰበረውን ወይም የተቆረጠውን ለእግዚአብሔር አታቀርቡ። በምድራችሁም እነዚህን አትሰው። ከነዚህም፣ ከእንግዳ ሰው እጅ ለአምላካችሁ እንጀራ አታቀርቡ። እርኩሰትም ነውርም አለባቸውና አይሰምሩላችሁም። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በሬ ወይም በግ ወይም ፍየል ሲወለድ ሰባት ቀን ከእናቱ ጋር ይቀመጥ። በስምንተኛው ቀን ከዚያም በላይ ለእግዚአብሔር የእሳት ቁርባን የሰመረ ይሆናል። ላም ወይም በግ ብትሆን እርሷንና ልጇን በአንድ ቀን አትረዱ። የምስጋናን መስዋዕት ለእግዚአብሔር ስትሰው እንዲሰምርላችሁ ሰውለት። በዚያው ቀን ይበላል፤ ከእርሱ እስከ ነገ ምንም አትተው። እኔ እግዚአብሔር ነኝ። ትእዛዛቴን ጠብቁ አድርጉትም። እኔ እግዚአብሔር ነኝ። የተቀደሰውን ስሜን አታርክሱ፤ እኔ ግን በእስራኤል ልጆች መካከል እቀደሳለሁ። የምቀድሳችሁ አምላካችሁ እሆን ዘንድ ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር ነኝ። ምዕራፍ 23 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ የእግዚአብሔር በዓላት እነዚህ ናቸው። ስድስት ቀን ስራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩም፤ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት በየዘመናቸው የምታውጇቸው የተቀደሰ ጉባኤ ናቸው። በመጀመሪያ ወር በ14ተኛው ቀን ሲመሽ የእግዚአብሔር ፋሲጋ ነው። በዚህም ወር በ15ተኛው ቀን ለእግዚአብሔር የቂጣ በዓል ነው። ሰባት ቀን የተቀደሰ ጉባኤ ይሆንላችሁ። በተግባርም ስራ ሁሉ አትስሩበት። ሰባት ቀንም ለእግዚአብሔር የእሳት ቁርባን አቅርቡ። በሰባተኛው ቀን የተቀደሰ ጉባኤ ነው። የተግባር ስራ ሁሉ አትስሩበት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው ወደምሰጣችሁ ምድር በገባችሁ ጊዜ መከሩን በሚጨዳችሁ ጊዜ የእናንተ መከር በኩራት ነዶ ወደ ካህኑ አምጡት። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ይወዝውዘው በማግስቱ ከሰንበት በኋላ ካህኑ ይወዝውዘው። ነዶን በወዘወዛችሁበት ቀን ነውር የሌለበት የአንድ ዓመት ተባት ጠቦት ለሚቃጠል መስዋዕት ወደ እግዚአብሔር አቅርቡ። የእህልም ቁርባን ከመስፈሪያው ከአስር እጅ ሁለት እጅ የሆነ በዘይት የተለወሰ መልካም ዱቄት ለእግዚአብሔር ጣፋጭ ሽታ እንዲሆን ለእሳት ቁርባን ይሁን። የመጠጡም ቁርባን የወይን ጠጅ የኢን መስፈሪያ አራተኛ እጅ ይሁን። እንጀራውንም የተጠበሰውንም ምሸት ለምለሙንም እሸት የአምላካችሁን ቁርባን እስከምታቀርቡበት እስከዚህ ቀን ድረስ አትብሉ። ይህ በምትቀመጡበት አገር ሁሉ ለልጅ ልጃችሁ ለዘለአለም ስርዓት ነው። የወዘወዛችሁትን ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም ሰባት ጊዜ ሰባት ቀን ቁጠሩ። እስከ ሰባተኛ ሰንበት ማግስት ድረስ አምሳ ቀን ቁጠሩ። አዲሱንም የእህል ቁርባን ወደ እግዚአብሔር አቀርቡ። ከየማደሪያችሁ ከመስፈሪያው ከአስር እጅ ሁለት እጅ ከሆነ መልካም ዱቄት የተሰራ ሁለት የመወዝወዝ እንጀራ ታመጣላችሁ። ለእግዚአብሔር ለበኩራት ቁርባን እንዲሆን በእርሾ ይጋገራል። ከእንጀራውም ጋር ነውር የሌለባቸውን የአንድ ዓመት ሰባት ጠቦቶች አንድ ወይፈንም ሁለት አውራ በጎች ታቀርባላችሁ። ለእግዚአብሔር የሚቃጠል መስዋዕት ይሁኑ። ከእህልም ቁርባን ከመጠጡም ቁርባን ጋር ለእግዚአብሔር ጣፋጭ ሽታ እንዲሆን የእሳት ቁርባን ይሁኑ። አንድም አውራ ፍየል ለኃጢያት መስዋዕት ሁለትም ያንድ ዓመት ተባት ጠቦቶች ለደህንነት መስዋዕት አቅርቡ። ካህኑም ከበኩራቱ እንጀራ ከሁለቱም ጠቦቶች ጋር በእግዚአብሔር ፊት ለመወዝወዝ ቁርባን ይወዘውዛቸዋል። ለእግዚአብሔር የተቀደሰ ፈንታ ነው፣ ለካህኑ ይሁን። በዚያም ቀን የተቀደሰ ጉባኤ ይሁንላችሁ ዘንድ ታውጃላችሁ። የተግባር ስራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላ አለም ስርዓት ነው። የምድራችሁን መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ። የመከሩን ቃርሚያ አትልቀሙ። ለመሪዎች እና ለእንግዶች ተውት። እኔ እግዚአብሔር አምላካችሁ ነኝ። እግዚአብሔርን ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለ ነገራቸው በሰባተኛው ወር በመጀመሪያው ቀን እረፍት በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሆንላችሁ። የተግባር ስራ ሁሉ አታደርጉበት፣ ለእግዚአብሔር የእሳት ቁርባን አቅርቡ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በዚህም በሰባተኛው ወር አስረኛው ቀን የማስተሰሪያ ቀን ነው። የተቀደሰ ጉባኤ ይሆንላችሁ፣ ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ። በአምላካችሁም በእግዚአብሔር ፊት ማስተሰራያ ይሆንላችሁ ዘንድ የማስተሰሪያ ቀን ነው እና በዚያ ቀን ስራ አትስሩ በዚያም ቀን የማይዋረድ ሰው ሁሉ ከሕዝቡ ተለይቶ ይጥፋ። በዚያም ቀን ስራ የሚሰራ ሰው ሁሉ ከሕዝቡ መካከል አጠፋዋለሁ። ስራ ሁሉ አታድርጉበት። በምትቀመጡበት አገር ሁሉ ለልጅ ልጃችሁ የዘላለም ስርዓት ነው። የእረፍት ሰንበት ሲሆንላችሁ ሰውነታችሁንም አዋርዱ። በወሩ በዘጠነኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው በዚህ በሰባተኛው ወር በአስራ አምስተኛው ቀን ጀምሮ ሰባት ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያ ቀን የተቀደሰ ጉባኤ ይሁን፣ በተግባር ስራ ሁሉ አታደርጉበት። ሰባት ቀን ለእግዚአብሔር የእሳት ቁርባንን አቅርቡ። በስምንተኛውም ቀን የተቀደሰ ጉባኤ ይሁንላችሁ፣ ለእግዚአብሔር የሚቃጠለውን ቁርባን አቅርቡ። ዋና ጉባኤ ነው፤ የተግባር ስራ ሁሉ አታደርጉበት። የሚቃጠለውን መስዋዕት፣ የእህሉንም ቁርባን፣ መስዋቱንም፣ የመጠጡንም ቁርባን በየቀኑ የእሳት ቁርባን ወደ እግዚአብሔር ታቀርቡባቸው ዘንድ የተቀደሱ ጉባኤዎች እንዲሆኑ የምታውጇቸው የእግዚአብሔር በዓላት እነዚህ ናቸው። እነዚህም ከእግዚአብሔር ሰንበታት ሌላ ለእግዚአብሔር ከምትሰጡት ከስጦታችሁ ሌላ ከስዕለታችሁም ሁሉ ሌላ በፈቃዳችሁ ከምታቀርቧቸው ሁሉ ሌላ ናቸው። ከሰባተኛውም ወር በአስራ አምስተኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል ሰባት ቀን ጠብቁ። የመጀመሪያው ቀን ረፍት ይሁን፣ በስምንተኛውም ቀን ረፍት ይሁን። በመጀመሪያ ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አህያ ዛፍ ውሰዱ። በአምላካችሁ በእግዚአብሔር ፊት ሰባት ቀን ደስ ይበላችሁ። ይህንንም በዓል በየዓመቱ ሰባት ቀን ለእግዚአብሔር አድርጉ። ለልጅ ልጃችሁ የዘላለም ስርዓት ነው። በሰባተኛ ወር ትጠብቁታላችሁ። ሰባት ቀን በዳሶች ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የአገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ሙሴም የእግዚአብሔርን በዓላት ለእስራኤል ልጆች ተናገረ።

እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ መብራቱን ሁል ጊዜ እንድታበራበት ለመብራት ጥሩ ተወቅጦ የተጠለለ የወይራ ዘይት ያመጡል ዘንድ የእስራኤል ልጆች እዘዛቸው። በምስክሩ መጋረጃ ውስጥ በመገናኛው ድንኳን ውስጥ አሮን ከማታ እስከ ማለዳ ድረስ በእግዚአብሔር ፊት ሁል ጊዜ ያሰናዳው፣ ለዘላለም ለልጅ ልጃችሁ ስርዓት ይሁን። በእግዚአብሔር ፊት በጥሩ መቅረዝ ላይ መብራቶቹን ሁል ጊዜ ያሰናዳቸው። መልካሙንም ዱቄት ወስደ 12 ህብስት ጋግር፤ በአንድ ህብስት ውስጥ ከመስፈሪያው ከ10 እጅ ሁለት እጅ ይሁን እነዚህን ስድስት ስድስቱን በሁለት ተርታ አድርገህ በእግዚአብሔር ፊት በጥሩ ገበታ ላይ አኑራቸው። ለእግዚአብሔርም ለእሳት ቁርባን በእንጀራው ላይ ለመታሰቢያ የሆን ዘንድ በሁለቱ ተርታ ላይ ጥሩ እጣን አድርግ በእግዚአብሔር ፊት ሁል ጊዜ። በሰንበት ቀን ሁሉ በተርታ ያደርገው። በእስራኤል ልጆች ዘንድ የዘላለም ቃል ኪዳን ነው። ለአሮንና ለልጆቹ የሚሆን በእሳት ከተደረገው ከእግዚአብሔር ቁርባን በዘላለም ስርዓት ለእርሱ ቅዱሰ ቅዱሳን ነውና በተቀደሰው ስፍራ ይብሉት። አባቱ ግብፃዊ የነበረ የእስራኤላዊት ልጅ በእስራኤል ልጆች መካከል ወጣ። የእስራኤላዊቱ ልጅና አንድ እስራኤላዊ በሰፈር ውስጥ ተጣሉ። የእስራኤላዊቱም ልጅ የእግዚአብሔርን ስም ሰደበ አቃለለውም፣ ወደ ሙሴም አመጡት። እናቱም ከዳን ነገድ የደብራይ ልጅ ነበረች፣ ስሟም ሰሎሚት ነበረ። ከእግዚአብሔር አፍ ስለ እርሱ ፍርድ እስኪወጣላቸው ድረስ በግዞት አኖሩት። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ተሳዳቢውን ከሰፈሩ ወደ ውጭ አውጣው፤ የሰሙትም ሁሉ እጃቸውን በራሱ ላይ ይጫኑበት፤ ማህበሩም ሁሉ ይውገረው። ለእስራኤልም ልጆች እንዲህ ብለህ ትነግራቸዋለህ፤ ማናቸውም ሰው አምላኩን ቢሰድብ ኃጢአቱን ይሸከማል። የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፤ ማህበሩም ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደላል። ሰውንም እስኪሞት ድረስ የሚመታ ፈጽሞ ይገደል። እንስሳንም እስኪሞት ድረስ የሚመታ ሕይወት በሕይወት ፋንታ ካሳውን ይክፈል። ሰውም ባልንጀራውን ቢጎዳ እርሱ እንዳደረገ እንዲሁ ይደረግበት፣ ስብራት በስብራት ፋንታ፣ አይን በአይን ፋንታ ጥርስ በጥርስ ፋንታ ሰውን እንደ ጎዳ እንዲሁ ይደረግበት። እንስሳውንም የሚገድል ካሳ ይተካ፣ ሰውንም የሚገድል ይገደል። እኔ እግዚአብሔር አምላካችሁ ነኝና፣ ለመጻተኛና ለአገር ልጅ አንድ አይነት ሕግ ይሆንላችሁ። ሙሴም ለእስራኤል ልጆች ተናገራቸው። ተሳዳቢውን ከሰፈሩ ውጭ አወጡት፣ በድንጋይም ወገሩት። የእስራኤልም ልጆች እግዚአብሔር ሙሴን እንዳዘዘው አደረጉ። የዛሬ ንባባችን ይሄ ነበረ። ማታ ሶስት ሰዓት ላይ በየዕለቱ ቲክቶክ እና ቴሌግራም ላይ ጥልቅ ጥናት ስለምናደርግ ወደዛ ጋብዛችኋለሁኝ። ጸጋ ይብዛላችሁ።